ወጨ የዘንበረ ተክለ ሃይማኖት ጥር 26 2008 ለአገልግሎት የበቃ በጣም የተጠቀሙ ሰራ የተሰራ ነው። ቤተ ክርስቲያኑ ላይ የምታዩቸው ሊፈወሱ ነው። ቤተ መዘክርም ሙዚየምም አለው። አትግደል አክብር፣ አባ ሙተናታ በጣም አክብር ነሳው። የጋራ መድኃኒዓለም ቤተክርስቲያን ነው የምትመለከቱት። በጣም ጥንታዊ ነው። በ330 ከ1687 ዓመት በፊት የተቆረቆረ ገዳም ነው። ሙዚየም አለው። ተራራ ላይ ነው። በ3000 ሜትር ከፍታ ላይ ያለ ጥብቅ ደን ነው። በነገራችሁ ላይ ውስጡ አንድም ባህር ዛፍ አታገኙም። የሀገር በቀል ዛፎችን ነው የምታገኙት፤ ወይራ፣ ዝግባ፣ ጽድ ብሳና እንዲሁም ሌሎቹ አስታ ነው የምትመለከቱት ውስጡ። እና ምጡና ከተፈጥሮ ጋር ተዋህዱ እዚህ ደግሞ ቀደም ሲል መግለጽ ያህል ምናልባት እዚህ ቪዲዮ ላይ ገልጭ እንዲሆነ እንጃ ከዛሬ 30 ዓመት በ1987 ዓም ምት ብዙ ቤተክርስቲያን መጥቼ የነበረው ቤተክርስቲያኑ የአጭር ዕድሜ ባለቤት 208 ነው አልቆ ምርቃቱን ያገኘው። ከዛ በኋላ ከ6 ወይም ከ5 ዓመት በኋላ ተመልሼ መጥቼ ያለው አስታውሳለሁ። መንገዱ ድጥ ይበዛው ነበር ያኔ፣ አሁን ጥሩ ተስተካክሎለታል። እንግዲህ አስፓልት ስራ ደግሞ ተባብረን ልንሰራለት ይጠበቃል። በጣም የሚገርም ቪው ነው የምትመለከቱት። ይቅርታ አፈጻጸም ፎቶ አነሳሳይ ትንሽ ደከም ያለ ቢሆንም እንግዲህ የምትመለከቱት ታላቁ ንጋራ መድኃኒዓለም እንኳን ለዚህ ቀን አደረሳችሁ። ብዙ ምእመንም የለም፣ እንግዲህ በኋላ የሚመጡ ይመስለኛል መንገድ ላይ በርግጥ ብዙ ሰዎችን አልፈን የመጣ ነው። በነገራችሁ ላይ ይሄ ቤተ ክርስቲያን ያረፈበት ስፍራ ከግብፅ የመጣውን ግማደ መስቀል ያሳረፈው ስፍራ ነው። ይሄ ደግሞ ስውሯ ቤተ ክርስቲያን ናት። መሬት ሰጥማ ምእመኑን ጭምር ያስመለጠችበት ነው። ታሪኩን አነበላቸዋለሁ። በ330 ዓ ም ከ1668 ዓመት በፊት ይቺ የሰመጠችው ቤተ ክርስቲያን ናት። ከተራራው ታች የገባነው ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ነው። ስውሯ ቅድስት ልደታ ቤተክርስቲያን 330 ዓ.ም ተመሰረታች። እንግዲህ እዚህ ጋር ታሪኩን ለመናበብ ያህል የመናገሻ ጋራ ስውሯ ቅዱስ ልደታ ቤተ ክርስቲያን ስውሯ ቅዱስ ልደታ ለማርያም ቤተ ክርስቲያን በዘመነ ብሉይ መስዋዕተ ወሬት ተሰውቶባታል። በዘመነ አዲስ በቅዱስ ነገስታት በቅዱሳን ነገስታት በአብርሃ ወአጽብሃ በ330 ዓ ም ቤተ ክርስቲያን አነፀው ቅድስት ልደታ ለማርያም ና በድርብ ደባል ቅዱስ ራጉኤል ቤተ ታቦትን አስገብተዋል በቅዱሳን ነገስታት የታነጸው ቤተ ክርስቲያን በማርጀቱ ምክንያት በአፄ ዳዊት ልጅ በአፄ ይስሐቅ እንደገና በማሳነስ በጻድቁ አባ ጊዮርጊስ ዘጋጽጫ ተግባርኳል በአጼ ዳዊት ወደ ኢትዮጵያ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ግማደ መስቀል በልጃቸው አጼ ዘርዓ ያዕቆብ አማካይነት ወደዚህ ቅዱስ ስፍራ በመምጣት በቅድስት ልደታ ለማርያም ቤተ ክርስቲያን ለሰባት ወር በመቀመጡ እንደ ጊሸን ደብረ ከርቤ የቃል ኪዳንና የበረከት ቦታ ሆኗል። በ1535 ግንቦት አንድ ቀን የሚኒታችን ልደታ በዓል ለማክበር አበ መነኮሳት ካህናትና ብዙ ሺህ ምእመናን በተሰበሰቡበት ግራኝ መሐመድ ሰራዊቱን አስከትሎ ለማጥፋት ሲመጣ በፈቃድ እግዚአብሔር ገዳማዊ ሉና ምእመናኑን ይዛ ቤተ ክርስቲያኗን ተሰወረች። ዛሬም ድረስ በስውሯ ቤተ ክርስቲያን ቦታ የመሀሌትና የቅዳሴ ድምፅ ይሰማባታል። በ1994 ዓ ም ና በ2008 ዓ ም ከስውሯ ቤተ ክርስቲያን መሬት ውስጥ የኦሪት መሰዊያና ና ጽንዓ አትሮኖስ ተገኝቷል። ቅርሶቹ በቤተ መዘክር ሙዚየም ውስጥ ይገኛሉ። መታችሁ ጎብኙ። ነው ይሄ ጎድጎድ ብሎ የሚታየው ስፍራ ምዕመኗን ይዛ የተሰወረችው ቅዱስ ድልደታ ማርያም ቤተ ክርስቲያን ናት። ለመታሰቢያ ይሄ ህንፃ 208 ላይ እንደታነጸላት ነው እንግዲህ ታሪኩ የሚነግረን። በጣም የሚገርም ታሪክ ያለው ክቡድ ስፍራ ነው። እዚህ ቦታ መታችሁ መባረክ ከእያንዳንዳችሁ ይጠበቃል ጸበላ አለ መፈወሻ የስጋ ፈውስ ለነፍሳችሁም ቢሆን አብረወተ እግዚአብሔር እና ከእርሱ ጋር ያላችሁን አታችመንት እንድት አንጹና እንድታጸኑ የሚጠቅማችሁ ስፍራ ነው መታችሁ ይህም ስፍራ ተገናኙት እኔ ለሶስተኛ ጊዜ መምጣቴ ነው ተመስገን ተመስገን አምላኬ ወይራ ስር ነው ያለሁት ወይራ በነገራችሁ ላይ በጣም የሚያረጋጋ መንፈሳችሁ ሰብሰብ እንዲል ወደ ውስጣችሁ ማጠሙን እንድትችሉ ድል የሚሰጣችሁ አንዱ አጸድ ነው፣ ወይም እጽ ነው። እጽ ነው። አጸድ ግቢ ነው። ይቅርታ እጽ ነው። ይህን እጽ ተዋህዱት። ይኸው እኔ አቅፌ ዋለሁ፣ አቅፌ ዋለሁ፣ አቅፌ ዋለሁ። ከተፈጥሮ ተዋህዱ። ዋናው መተንፈስ ነው ይላሉ ጋሽ ታምሩ። ዋናው መተንፈስ ነው። እናመሰግናለን። እዚህ ቦታ ላይ የእርሶ ክሩ ይዞ እንዲመጣ ይጠበቃል። ይሄ ጎድጎድ ብሎ የምታዩት የሰመጠ ቤተ ክርስቲያን ነው። በግራይ መሐመድ ወረራ ጊዜ ታላቅ ታሪክ ነው። የ1687 እድሜ ባለቤት ያለውን የጋራ መድኃኔ ዓለም ሙና ጎሩ በጣም እናመሰግናለን። ዛሬ ለወትሮ የ173ኛው የሀሳብ ፌርማታ ላይ ዘንን ቀርብ የነበረው ሀሳባችን እንግዲህ በተቀጠረ ጉዞ አካክፈነዋል። የንባብ ባህል እንዲዳብር ትውልዱ ወደ መንፈሱ እንዲመጣ ወደ ተረጋጋ ወደ እግዚአብሔርነቱ እንዲያድግ፣ እግዚአብሔርነት ውስጣችን አለ። ይህ ግልጽ ነው። አዳማይልነታችንን መልሰን እንድንቀሰቀስ ማንበብ አለማወቅን ይገልጻል እያል የምንሰብክበት ስብከታችን አንደኛው አውድ ነው። በየማለዳው ፊርማታ ላይ ሀሳብ ይዘን የምንቀርብበት እንግዲህ ይህን ሀሳባችንን ዛሬ ከተፈጥሮ ከተፈጥሮ ጋር እየተዋሃዳችሁ እንድትነጋገሩ እያደረግን ነው ጋራ መዳን ያለም ነው፣ ያለ ነው። ኑና ተባረኩ። እንዲህ ባለቀ ነው። በአዘቦት ጊዜም እሑድም መኪና በነገራችሁ ላይ እዚህ ድረስ መምጣት ይችላል። ፎር ዊልም ሆነ ባለ አንድ ዊል መኪና መምጣት ይችላል። የኋላ ጥርስ ገፊ ያለውም ከፊትም ያለውም መውጣት ይችላል። በጣም ቀላል ነው። ብዙም አስቸጋሪ አይደለም።